እናንተ ጋም ሞቅ ብሏል። የበለጠ ደግሞ እዛ አካባቢ በጣም ገንቧ። እኔ ግን ስለ ስለተገናኘን እንግዲህ በጣም ደስ ይላል። በዓል እንዴት ነው? በዓል ቆንጆ ነው። በጣም ደስ ይላል። ያው እንግዲህ ለበዓል ደግሞ ቤት ከምታሳልፊው ይልቅ እንደዚህ ጎረቤት ጋር ተጠርተሽ ዘመድ ጋር ሄደሽ የምታሳልፊው ነው የበለጠ ስሜት የሚሰጠውና እኛም እናንተ ልንጠይቅ መጣን ማለት ነው። ስለመጣችሁ በጣም እናመሰግናለን። ቤታችን ሙሉን ያረጋችሁ ይልል። በዓልን በዓል የሚያደርገው ከወዳጅ ዘመዶቻችን ጋር የምናሳልፈው ጊዜ ነውና እኛም እንግዲህ በልፍኝ ትንሳያችን ባልደረቦቻችንን ስቱዲዮ ጋብዘን ከነሱ ጋር ቆንጆ ቆይታ የምናደርግ ይሆናል። በጥያቄ ነው የጀመርነው፣ ግን ግራ አመል አይለቅምና ጥያቄውን ልቀጥለው ነው። እንግዲህ ከማስተዋወቅ በፊት እንግዶቻችንን አሁን እንደው የበዓል ሲመጣ ቀድሞ አይምሯችሁ ላይ የሚመጣው ወይም ደሞ የበዓል ድባብን የሚፈጥርላችሁ ምንድን ነው? ከታዲን ጀምር። በዓል የሚያጓጓ ነገር ነው። በሚያጓጓ ነገር ውስጥ ያሉ ብዙ ነገሮች አሉ። የበዓል ድባቡ አብዱ በተለይ በተለያየ ምክንያት በቅርባችን የሌሉ ሰዎች ጓደኞቻችን፣ ዘመዶቻችን፣ ወላጆቻችን ሊሆኑ ይችላሉ እና ከበዓል ጋር አብረው ይታወሳሉ። አንዳንዱ ትዝታ በራሱ የተለያየ ስሜት ይፈጥራል እና ከሁሉም ይልቅ ግን ሰብሰብ ብሎ በጋራ ሰዎች የሚያከብሩት በተለይም ደግሞ ትንሣኤ እንደ ስሙ የፍቅር ለክርስቶስ የከፈለውን መስዋዕትነት እያሰቡ ማእምሮ ማሳለፉ ደስ ይላል። እኔ ደስ የሚለኝ በዓል ነው። እንግዲህ በዓል ሲመጣ ብዙ ጊዜ ሁላችን አእምሮ ውስጥ የራሳችን የሆነ የምናስታውሰው ነገር አለና እኔ በዓል ሲመጣ ብዙ ጊዜ ደስ የሚለኝ ነገር ይሄ ግርግሩ የለም የገበያው፣ የትራንስፖርቱ የትራንስፖርቱ ግርግር በጣም ነው የሚገርመኝ ና ከሳምንት ቀደም ብሎ የሚጀመረው ነገር እሱ እሱ ደስ ይለኛል። ከዛ ውጭ የኢትዮጵያውያን ባህል ደግሞ ብዙ ጊዜ ሙዚቃዎች፣ ቄጤማው ምናምን ደስ ይሉናል በዓል ሲመጣ ና ዘፈኖችን ስሰማ የበዓል ዘፈኖችን በቃ የእውነት በዓል እንደደረሰ ይሰማኛል። እና እሱ እሱ ነገር ደስ ይለኛል። ግርግሩ ሲል ሶል ምን ትዝ አለን? ብዙ እናቶች እንግዲህ ገበያ ካልሄዱ በዓልን በዓልም አይመስላቸውም። ብዙ ቀለሞች አሉ በዓልን የሚያስታውሱን። እንደው ግን በደረቁ አትሉን ነው እያለን ታዴ፣ ጠላ ይሁን ጠጅ ይሁን ትልቅ ቤት ያፈራው የበግግር ነው ካልሆነ በስተቀር ገበያ መውጣት ደግሞ፣ ቅርጫ አይደል በዚህ ሚል ስጋ ይዞ መምጣት ካልሆነ በስተቀር ያው የበዓሉ ቀን የበዓሉ መዳረሻ ቀናት አሉ አይደል ለምሳሌ ሁለት ቀን ሶስት ቀን ሲቀርብ አይተህ ከሆነ ገበያው በጣም ደስ የሚለው የሰው በነገራችን ላይ ኢትዮጵያውያን በዓል ስናከብር ይብዛ የሚነስን በቃ ያለችንን ነገር አድርገን ነው በዓል ማሳለፍ የምንፈልገው ሁላችንም በቤታችን አቅማችን በፈቀደ መልኩ እናደርጋለን ትንሳኤ ደግሞ በጣም ትልቅ በዓል ነው እንደውም የሞላለት ሰው ዶሮ ይኖረዋል በግ አለ ቅርጫው አለ ቢያንስ ግን ዶሮ ሁሉም ቤት ታርዶ ይውላል ጠላ ቢሆን ደስ ይለኛል። እንግዲህ ሁነኛ የሆነችው ወይዘሮ የጠመቀችው ጠጅ በቀላሉ አይቀዳም እና ምን ልልፈልግ ነው ሶል ከዚህ ከበዓል ጋር ተያይዞ እንግዲህ የትንሳኤ በዓል ለየት የሚያደርገው ከሌሎች የሚበላበት ነውና በተለይ ዶሮ፣ በግ፣ ከብት ስጋዎች ምናምን በደንብ የሚበላበት ሳምንት ነውና ሞር ወደ ቅርጫ የምንሄድበትን ያሁን ከልጅነት የማስታወሰው ወደ ቅርጫ የምንሄድበት ምክንያት እኛ ጋር የከብቱ አንጀት አይጣልም እና ተጠብሶ በብረት ምጣድ ተጠብሶ ሁሉም እኩል በጋራ ተካፍሎ ማለት ነው። ከብረት ምጣድ ውጤት ይጠበሳል፣ ሁሉም እኩል ይካፈላል። ለሰዎቹ እና የመኮረኒ እንለዋለን ወይም ደግሞ ትሪፓ እንለዋለን። አሁን ወደ ስጋ ቤት ወይም ወደ ልኳንዳ ቤት ገብታ ደግሞ በዘመናዊነት ዙምባራ ተብላ ስም ተሰጧት። አይ ዘፈኑ ሳይሆን የዙምባራ የሚባለው የድምጽ መሳሪያም በቤኒሻንጉል ከሱ ተነስቶ ነው። ያው በጣም ከቅርጹ ጋር የተገናኘ ነው እና ተኮራርጦ እንትን ስለሚል አሁን ዘመናዊ ሁና ዙምባራ ሁና ተብላ መጣለች። ለትንሳኤ በዓል ያዘጋጀ ነው ህብስት አለና ህብስቱ ይቆረሳል። ህብስቱን ደግሞ የሚቆርስልን አንጋፋው የሆነ ባልደረባችን ታደሰ ጸጋ ነው። ታዲ ዋክፍ ህብስቱ ባትለሆነ ስብሰባ ነገር አስምስ ነው ሶልዬ እሺ እንደ ልጅነት የበግግር ያዝ ባምንም ግሎ ይዘ ታዲያ ግን እንደው መርቀህን ብትቆርሰው ደስ ይለናል። እሺ እንግዲህ በትንሣኤ በዓል ያገኘነውን ፍቅር በረከት ለሁላችን ያርግልን። አገራችን ሰላም ይሁን። እግዚአብሔር ፍቅር ይስጠን። አገራችን ሰላም ያርገው። የተባረከ ዘመን ያርግልን። አሜን አሜን። መራቂያ ያሳጣል። ዳቦውን እንግዲህ የቡናውን ዳቦውን አባይ የእኔ ነው ብላለች ተቆርቆራ እርሳስ ታስ ይዘናለች። ነገራችን ላይ ቤታችሁ እንኳን አደረሳችሁ። እንኳን አደረሰን። ቀስ እያላችሁ አናት ላይ ይወጣል። በነገራችን ላይ በዓሉ እንደዚህ ሰብሰብ ብለሽ በጋራ ቤት ያፈራውን ከወዳጅ ዘመድ ጋር እየተቋደሽ ስታሳልፍ የተለየ ስሜት አለው። በትክክል አው ለብቻ ስትበላ ለብቻ ስትጠጣ አይደምቅም። በዓልን በዓል የሚያሳዩ በተለይ ደግሞ የሀገራችን በዓል አስተውለን ከሆነ የአንድነት፣ የመሰባሰብ በዓል ነውና፣ የሩቁም ወደ ቤተሰቡ፣ ወደ ወዳጅ ዘመድ የሚወጣበት እንዲሁም አንድ አካባቢ የሚኖርም ከጎረቤት ጋር ከወዳጅ ዘመድ ጋር ነው የምታሳልፈው ና ከጧትና ከሰዓት የተለያየ ቤት ነው በዓሉ ነው የምታሳልፈው። በተለይ የትንሳኤ በዓል ደግሞ ሳምንቱን በሙሉ ወዳጅ ዘመድ ጋር የምትጠራራበት ነው፣ የዳግማዊ ትንሳኤን ጨምሮ ማለት ነው። እንግዶቻችንን ግን ለተመልካቾቻችን አላስተዋወቅንም። አንደኛው እንግዳችን የአማራ ሚዲያ ኮርፖሬሽን አንጋፋ ጋዜጠኛ ነው። በጋዜጠኝነት ሙያ እንግዲህ ሰላሳ አመታትን አካባቢ ሰርቷል። ከዛ ባለፈ ደግሞ ጸሐፊ ነው። ብዙዎቻችን የምናከብረው የምናደንቀው የምንወደው ባልደረባችን ጋዜጠኛ ታደሰ ጸጋ አምስት ያክል መጽሐፍቶችን ጽፏል። ሶስቱ መጽሐፎቹ የመናፍስቱ መንደር፣ መናፍስቱ በሸለቆ፣ እንዲሁም ደግሞ ግዞተኛው ጅኒ የተሰኘ ሲሆን ሌላኛው ደግሞ የእንግሊዝኛ መጽሐፍ አለው። እሱም ዘቪሌጅ ኦፍ ስፕሪት ይሰኛል። እንዲሁም ደግሞ ታዲያስ ጎንደር የሚል መጽሐፍን ጽፏል። በአጠቃላይ አምስት መጽሐፎችን ለአንባቢያን ያደረሰ ጋዜጠኛ ባልደረባችን ነው። እንግዲህ ታዴ ለየት የሚያደርገው ብዙ ጊዜ በውይይቶች ወይም ደግሞ እንዲሁ አግኝተ ስታወራው በጣም ለጥበብ ቅርብ የሆነ ባልደረባችን ነው። ከዚህም በላይ ደግሞ እንደ ስሙ የታገለው አንድ ነገር አለ። በጣም በጣም ቅድም ራሱ ሲናገር የሆነ የሆነ ውድር ሲያደርገኝ ነገር ይሆናል ምዝረት ነገር አለ። በጣም ጎርነን ያለ በጣም ደስ የሚል ሞገስ ያለው ጎርነን ያለ ስንል ሞገስ ያለው ድምፅ፣ በተለይ እስክሪፕቶችን ሲያነብ ደግሞ በደንብ አፍክን ከፍተህ በደንብ እንድትሰማው የሚያደርግ ድምጽ ነው ያለው። ሌላኛው ባልደረባችንና የዛሬ እንግዳችን ደግሞ ጋዜጠኛ ሰለሞን አደላ ነው። በቅዳሜ ቡና አቅራቢነት እንዲሁም ደግሞ ፕሮግራም አዘጋጅነት ነው የምናውቀው። በተለያዩ የቀጥታ ስርጭቶችም ሰው ልን እናውቀዋለን። ሰው እንኳን ደህና መጣህ። ታዴ እንኳን ደህና ቆያችሁ። በጣም እናመሰግናለን። እናመሰግናለን። ያው ዛሬ እናንተ ጋር መቀላቀላችን እንግዳ አድርጋችሁ ስለጋብዛችሁን በጣም ደስ ብሎናል። ለማንኛውም በባዶ እንዳይሆን የተጎነጫ ጨዋታውን ሳንጀምረው ልታሰክረን ነው፣ እንደ አንተ ከጨዋታው በፊት ሊያሰክረን ነው ታዴ። እንግዲህ ያው ከጋዜጠኝነት አንዱ ሙያ ነው። ከጋዜጠኝነት በተጨማሪ ደግሞ ሌሎች ምትሎች እንዳሉ ያየን ነው። በመጽሐፍ ጽፉ አለና ከጋዜጠኝነቱ በተጨማሪ በኪነ ጥበብ እንዲ አለኝ የምትለው ነገር አለ እስኪ ያው እንግዲህ እንግዳ ሳይሆን የቤተሰብ እንግዳ ተብሎ ይስተካከል። አዎ አዎ። የእልፍኝ ልዩ የባል ዝግጅት መድረካችን ነችና ለወደዚች መድረክ ይጋብዛል። ያው እንግዲህ ለቤተሰብ የሚያውቀው ነው የሚነገረው። እንዳነሳችሁት አንድ ነገር ያው ፍቅር ያስፈልጋል። ብዙ ጊዜ ስጋችን ከሚፈልገው ነገር በበለጠ ነብሳችንም የምትፈልገው ነገር አለ። እንግዲህ ያ የነፍስ ጥሪ ሊሆን ይችላል። በህይወት መንገዳችን ውስጥ እንደዚሁ ለኪነ ጥበብ ፍቅር ያድርብናል። ልክ እንደ አንድ እህል ውሃ የምንወስደው የምንኖርበት ይሆናል። በብዙ አስቸጋሪ ሁኔታዎች ውስጥ ቢሆንም የማይለቅን የህይወታችን አካል ይሆናል። ና ለኔ ሁሉም የኪነ ጥበብ አይነት ፍቅር አለኝ እና ምናልባት ጋዜጠኝነቱ ምክንያት ሆኖ ለመጻፍ ደግሞ ሌላ ዝንባሌ አለኝ። ስዕል ማፈቅር አለው። የስዕል ፍቅርም አለኝ ለመዝናናት በማየት በፊት በፊት ሞካክር ነበረ። አሁን ረዥም ጊዜ ሆኖኛል፣ ግን የስዕል ፍቅርም አለኝ እና የተገናኘ ነው። የኪነ ጥበብ አንዱ ለአንዱ ዝምድና አለው። እኔ ግጥም ማንበብ በጣም ወዳለሁ። ከመግጠም ይልቅ ማንበብ ወዳለሁ፣ መሰጥበታለው ስዕልም ወዳለሁ። ያው ጋዜጠኝነት ደግሞ ያው የቆረብኩበት ሙያዬ ነው። ለመጻፍም ያስቻለኝ ጋዜጠኝነት ነው። ስለዚህ ወደ ጽሁፉ እንድትጋባ ጋዜጠኝነት እድሉን ከፍቶላል ማለት እንችላለን። ብዙ በርካታ ጋዜጠኞችን ስታይ ደግሞ ለኪነ ጥበብ ቅርብ ናቸው። ነፍሳቸው ለኪነ ጥበብ ቅርብ ነው ና ታዴ ማሁን እንዳለን እንግዲህ ለስዕልና ለግጥም ቅርብ ነኝ ብሎ እናለን። ና እንደ ምን አይነት ስዕል ትወዳለህ ታዴ? ና ተፈጥሮ ይገዛኛል፣ በጽሁፍም በስዕልም። ናቹራል የሆነ ነገር ናቹራሊስቲክ የሆነ ነገር እኔ ቅርብ ነው ስዕል። ከዛ ዘውግ ብዙ ጊዜ ባይም ደስ ይለኛል። ፀሐይ ስትገባ ፀሐይ ሲወጣ፣ ተፈጥሮ በአጠቃላይ ደስ ይለኛል። በጽሁፍም እንደዚህ አይነት ስሜቶች ቅርብ ናቸው። ሌሎችም ግን ያው አይስቡኝም አይባልም። ገበታ ደስ የሚለኝ ተፈጥሮዊ የሆነ ነገር፣ መታደል ነው እንዲህ አይነት ዘርፈ ብዙ ማለት አንድ ነገርም ብቻ ይዞ ከመሄድ ተፈጥሮ ወይም ደግሞ ስሜት የሚጠራንን ነገር ላይ ጊዜያችንን ማሳለፍ ሰውሰጧችን ማውጣት ትልቅ መታደል ነው ብዬ አምናለሁ። እና እንዲሁ አሁን በጽሁፍም አለበት፣ በጋዜጠኝነቱም አለበት፣ ስዕልም የተወሰነ እንደምትሞካከር እየነገርከን ነው። እና የትኛው ለአንተ ይቀናል ስሜትን ለመግለጽ? ያው አፈጣጠራቸው ከጽሁፍ የሚቀድመው ስዕል ነው። ፊደል በስዕል ነው። የግብጽ ሄሮግራፊክስ በስዕል ነው። ሁሉ ነገር የተጀመረው እና ስዕልን ስትመለከተው ስትሰራው በተለይ አንድን ነገር ይበልጥ ለመቅረብ ጥሩ ነው ብዬ አስባለሁ። ስትሞክረው ነው ስታየው ስትመሰጥበት፣ እርሳስና ወረቀት ዛም ቀለም እየነካካህ መስራት በጣም ብዙ የራሱ የሆነ ከነፍስ ጋር የሚያገናኝ ስሜት አለው። ደስታም ይሰጣል። ለእኔ እንደዛ ነው። ግን እንደተባለው እንደ የኪነጥበብ ጥልቅ የሆነ ወይም ትልቅ ስብና ለ ማለሳሆን አፍቃሪ እንግዲህ አፍቃሪ ያው አንዳንዴ አፍቅሮም ላይሳካለት ይችላል። ሰው በዛም ቢታይ ጥሩ አፍቃሪ ሁሉ ይሳካለት ማለት አፍቃሪ ሳልሆን አልቀርም። የስዕል አፍቃሪ በሁሉም ነገር ተማሪ በብዙ ነገር ተማሪ ነኝ። አሁን የምማር አለው ህይወትን ትምህርት ቤት ነው እና እንደዚህ አይነት ልምድ ነው ያልኩት።

በዓይን ፍቅር ያበደ አፍቃሪ ወይስ በደንብ ፍቅሩን የገለጸ አፍቃሪ ይሆን? በዚሁ ያሳየናል። እሳትና ወረቀት ከቀረባችሁ

ባክዎትን ሸራው ውስጥ ከሚመጣ ዙፋኑትን ይረከቡ። ለዚህ ታዲያ አሁን የታዴን የእጅ የስዕል ጥበብ ልንመለከት ነው። ታዴ ጊዜው መስሉ ስዕሉን ይሳል። እንግዲህ አፍቃሪ ትክክል ሆኖ አያውቅም ይባላል እና ማለት ትክክልም ሊሆን ይችላል ግን ስዕል እንደሚያፈቅር ሰው ያው ልክ እነዚህ የምግብ ዝግጅት ሰዎች እንደሚሉት እቤታችሁ አንዳንዴ ዘና ለማለት በዚህ መልኩ ስዕል መስራት ጥሩ ነው ለማለት ነው። ከጨረሰ በኋላ ታዴ እንዲህ ነው እንዲያ ነው እንዲያ ነው ይመስለኛል። ታ ጊዜውን ይወስዳል። ሶልዬ ግን የምር እንፈዛሃል። ምን እያሰብ ነው? አይ ደህና ነኝ፣ ግን ትንሽ ቀዝቀዝ አልኩ። አይደል አዎ፣ ጾሙ ይሆን ይመስለኛል። ጾሙ ነበረ ያሳለፍነው ሳምንት ደግሞ ህማማት ነበረና እሱም አለ ከዛ ውጭ ለበዓል ፕሮግራም ለመስራት እየሞከርኩ ነበርና የሆነ ነገር አየሁና ከዛ በኋላ ያ ነገር በተደጋጋሚ እያሳሰበኝ ነበርና ለዛ ሊሆን ይችላል። ያው እንግዲህ ለበዓል ፕሮግራም ልሰራ ወደ አንድ ቦታ ጎራ ብዬ ነበርና ዝም ብዬ የራሴን እየጠየቅኩት ነበር። አስባችሁታል አሁን ከዘመናት በፊት እንግዲህ የዘመናዊ ትምህርት ወደ ሀገራችን መጓዝ በፊት ማለት ነው። እውቀት ከትውልድ ወደ ትውልድ የሚሸጋገረው በአብነት ትምህርት ቤቶች ወይም ደግሞ በተለምዶ የቆሎ ትምህርት ቤት እያልን በምንጠራቸው ነበር። እና ሰለሞን ዘመናዊ ትምህርት ባይማር የአብነት ተማሪ ቢሆን ምን አይነት ተማሪ ይሆን ነበር የሚለውን እያሰብኩ ነበረ። እና ለዛ ይሆናል ዝም ያልኩብኝ። አይ ሶስት ጊዜ ነው የሆነ ነገር እያሰብኩ ነው ስትል፣ ያው እንግዲህ ከዚህ ትንሳኤ በኋላ ከሰኞ ጀምሮ ሰርጎች አሉ። ሊያገባ ነው እንዴ እያልኩ ነው ሰርጎች አሰብኩ። ደማ ምን ያሳስባል እንዴ? እኮ ያሳስብም ነበር አይ። ምን አይነት ሰለሞን ታየህ ግን ሶል? አለ አይደል? ሆዱን ምግብ የሚርበው አእምሮውን ደግሞ ጥበብ የሚርበው እውቀትን ፍለጋ

መብራን ትስጥልን እንዴት አላችሁ? መጠናል መጠናል ተከዛው ቆንጆ ነው። ኧረ ዛሬ ቀንቶኛል፣ ቀንቶኛል ዛሬ እ ፀሐዩ ትንሽ አደክማል እንጂ ሄድኩባችኋል በበዓል ጥያችሁ ጠፋሁ። ትንሽ እያሰብኩ ነበር። ምን አገኘው ዋክ ሶልዬ የሰራሁትን ፕሮግራም በነገራችን ላይ ዋው የሚያሰኝ ፕሮግራም ሰርቻለሁና ታዴ ታዴ ስዕል እስኪደርስ ከፈቀደልን ግን ፕሮግራሙን ጋብዛችሁ ደስ ይለኛል። በጣም ደስ ይለናል እኛ ታዴና፣ እንዴት ነው ጊዜ እንስተ ወይስ የተመሰጥኩ ነው በታናግሩ ጥሩ ነው። እንግዲያውስ እሱ እስከሚጨርስ ፕሮግራምን አስተዋውቀን ስለዚህ በጣም ጥሩ ታዲያ፣ ስዕሉን እስኪጨርስ እንግዲህ የሰራሁት ፕሮግራም አለ ብያችኋለሁ። የአብነት ተማሪዎች ጋር ቆይታ አድርጊያለሁ። የሚኖሩትን ህይወት በተወሰነ መልኩ አይቻለሁ። ና እሱን ፕሮግራም ለተመልካቾችም ለእናንተም ልጋብዛችሁና ከፕሮግራሙ ስንመለስ ደግመን እንመገናኝ የሚሆነው መልካም።